እንግዲህ ይቺ እህታችን በቤቱ አግቶ ሲያሰቃያት፣ በሴትነቷ ሲጫወትባት ልክ እንደ መሀሌት ማለት ነው። መሀሌትም አይታችኋል። ተጫውቶ ተጫውቶባት ከዛ መጨረሻ ካረገዘች በኋላ ባልሆነ እንትን እንድታስወርድ አድርጎ ልጅቷን፣ ህይወቷን እንትን ሊላት የነበረ ጨካኝ አረመኔ ሰው ነው። አሁን ይቺ ልጅም እንግዲህ የመስፍን ልጅ ነው። ነፍሰጡር ናት፣ ልትወልድ ኦልሬዲ የደረሰች ናት። ይቺ ደግሞ ከባድ ነው በጣም። እኔ እንጃ ለማውራት ራሱ ይከብዳል። ሴት መሆን ብዙ የሴት ልጅ ፈተና ብዙ ነው። ግን እንግዲህ ትምህርት ቤት ናት ብለው ቤተሰቦቿ እንትን ብለው ትተዋታል። ልጅቷ ደግሞ እንግዲህ ሁለት አመት ሙሉ በመስፍነጅ ታግታ ሲፈልግ ሲጫወትባት ሲፈልግ ሲያስራት ሲፈልግ እንደ ውሻ ምግብ ሲጥሉላት፣ እንግዲህ እኔ እንጃ። በስመ አብ መንፈስ ቅዱስ መስፍን የተባለው ሰውዬ መቼም ስለሱ በጣም ብዙ ያልተነገሩለት ብዙ የተደበቁ ነገሮች አሉ። አሁን ላይ በሉልና በዘላለም መታየት ከጀመረ በኋላ በጣም ብዙ ሰው እንግዲህ የሚያለቀስ ሰው በዝቷል። መስፍን የበደላቸው ሰዎች በቤታቸው ባዶ ያደረጋቸው ሰዎች ንብረታቸውን፣ ልጆች ወደድኩ ብሎ ቀርቦ በራሱ ስም ንብረቱን ካዞረ በኋላ ስንቶችን እያስለቀሰ እንደሆነ እንግዲህ እያየን ነው። በትንሹ ሞል ደግሞ ከነዚህ ሁሉ ከሚደርስባቸው ሴቶች ሁሉ ልጅ እንትን እያለ ከዛ በኋላ ደግሞ ሲያስፈልግ ሲያስወርዳቸው፣ ሲያስፈልግ ደግሞ እኔ ብስማም አረ፣ እንደው እግዚአብሔር እውነት እግዚአብሔር ይፍረድበት። የእውነት የዚህ ሁሉ ሰው የተመልካቹም እርግማን የተበዳዩም እርግማን እግዚአብሔር እውነት ይፍረድበት። እኔ ሌላ ምንም የምለው ነገር የለም። ምን አይነት አረመኔ ጨካኝ! የሰው ልጅ እኮ ትንሽ ትንሽ ትንሽ የጥፍር ቁራጭ ታክል ይራራል። የዚህ ሰውዬ ከየት ነው የመጣ እንደ ሰው አያስብም ዴ። ኧረ ምን አይነት ዘመን የደረስ ነው? እስኪ ኦማርና ክርስቶስ ጌታ ሆይ ቅሪ በለን። ይሄ ሰው ገንዘብ ገንዘብ ገንዘብ ገንዘብ ገንዘብ ገንዘብ ይሰበስባል፣ ሲያሰኘው ደግሞ በሴትነታቸው ይጫወትባቸዋል። ከዛ ልክ እንደንትን አውጥቶ የሚጥላቸው እሱ ማን ነው? ይሄ መስፍን የተባለ ሰውዬ ማን ነው? ይሄ ሰውማ ተይዞ አደባባይ ላይ መሰቀል አለበት፣ መፈራረጃ መሆን አለበት። እንደዚህ በሰው ሕይወት እየቀለደ ላለ ሰውዬ እኔ እውነት እኔ እንጃ። በስመ አብ። በጣም ሰው እኮ ትንሽዬ ይራራል። ትንሽ ትንሽ የሆነ የሰውነት እንትን ይሰማዋል። የዚህ ደግሞ በጣም ጫን ያለ ነው። በስመ አብ፣ ምንም እኔ እንጃ። ርራህ የሚባል ነገር የለውም። ስንት ጉድ እያየን ነው እንግዲህ። በመስፍን የተበደሉ ሰዎች እየመጡ እያለቀሱ ስንቶች ንብረታቸውን እንደ ጓደኛ መስሎ ቀርቦ አስማተኛ፣ መተተኛ የሆነ ሰውዬ እነሱን እንደሆነ ነገር እንትን ብሎ በራሱ ስም አዙሮ ስንቶች እኔ እኮ አንድ ሰው የሆነ የሚፈልገው ፍላጎት አለው የሆነ ሰው በልቼ ካደርኩ የምፈልገው ነገር ከተሟላልኝ የማድርበት ቤት ካለኝ፣ ከዚህ በላይ ምንድን ነው የሚፈልገው? ነው ይሄ ሰውዬ ምንድን ነው አላማው? እስኪ እንደው ስንት ሰው ነው በመስፍን ታግቶ ያለው? የስንት ሰው ንብረት ነው በስሙ እያዞረ? ወይኔ እኔን አያድርገኝ። ከተያዘ ከተ ያዘ እኔ እንጃ። በስማም ይሄማ እኔ በጣም በጣም በጣም በጣም አደገኛ እጥ ያለበት ሰውዬ። እስካሁን ድረስ ስለወንጀለኞች በጣም ብዙና ይወራል ብዙና ያለን፣ የአሁኑ ደግሞ በጣም ጫን ያለ ነው። የእውነት እኔ እንጃ ለመስማት ራሱ የሚዘገንን ምንም የማይራራ በሴትነታቸው እየተጫወተ ንብረታቸው እንግዲህ ይቺ ምስኪን ልጅ ትምህርት ቤት በሄደችበት ነው እንግዲህ አስተማሪ ነው ብላለች። መስፍን የተባለው ሰውዬ ለልጅቷ ያስተምራት ነበረ። ከዛ በእንትን ደግሞ ልጅቷ በጣም የሚያሳዝን እንትን ያላት ታሪኳን ዝም ብላችሁ ስትሰሙ ቤተሰብ የላትም። ያው እንግዲህ የሚረዳት መስሎ አምስት አስር እየንትን ሲልላት እሷ ደግሞ ምስኪን ያገዛት መስሏት እንግዲህ ቤቱ ድረስ ስትሄድለት እንግዲህ የመስፍን ጉድ ያው ታውቃላችሁ። ምንም አይቺ እኮ ንብረቷን ብሎ አይደለም በሴትነቷ ሊጫወትባት ከተጫወተባት በኋላ አውጥቶ ሊጥላት የፈለገ ሰውዬ ነው። ንብረት ቢኖራትም ያው ታውቃላችሁ፣ ከሱ ምንም ነገር እንትን አይልም። ንብረት ለሱ ብሰጠው ብሰጠው፣ ብሰጠው በቃኝ የማይል በዘመናችን ታይቶ የማያቅ ስግብግብ ወሮ ሌባ ማለት ነው። እንደዚህ አይነት ሰው ታይቶ አይታወቅም። በመጀመሪያ እኔ በሕይወቴ እስካሁን ታሪክ በጣም ብዙ የተበደሉ ሰዎች አሉ። እንደ መስፍን አይነት ሰው ደግሞ አጋጥሞኝ አያውቅም። እኔ የነ ልዑል ወይም ዘላለም ምንም ቪዲዮ ሁልጊዜም እንደዚህ የት ወንጀለኞች ምናምን እንደዚህ ያመጣሉ። የታገቱ ግን የዚህ ደግሞ ትንሽ እኔ እንጃ ወጣ ያለ ነው ከባህላችን ከንትናችን። ሰው የሆነ ፍላጎት አለው። የሚፈልገውን ያክል ብር ካገኘ እንኳን እንደው የዚህ ሰው የእሱ ህይወት ተበላሽቶ፣ ሁለተኛ ደግሞ በሱ ውስጥ ያሰማራቸው ወጣቶች፣ ተማሪዎች፣ ዶክተሮች እንግዲህ በሱ ወንጀል ያስጣደፋቸው ሰዎች እንግዲህ መቶ ሺ ሁለት መቶ ሺ እየሰጣቸው በብር የተታለሉ ሰዎች እንግዲህ አሁን በእስር ቤት ነው ያሉት። እነዚህ ሁሉ ምንም ባልሰሩበት በትንሽዬ ብር ህይወቴን ይቀይረኛል ብለው ባሰቡት ብር እነሱ እንደዚህ ብቻ አጋጥም እግዚአብሔርን ምንድን ነው የዚህ ሰውዬ? ምንድን ነው? ወዴት እየሄድን ነው? መጨረሻችን ምንድን ነው? አቤቱ ጌታ ሆይ እግዚአብሔር እውነት ይፍረድበት። እግዚአብሔር ይፍረድበት። የዚህ ሁሉ እንባይ እግዚአብሔር ይፍረድበት። ይቺ ምስኪን ትምህርት እየተማረች ነው ተብላ በተሰደደችበት እንግዲህ መስፍን አግቶ ቤቱ ሲጫወትባት የነበረች ሁለት አመት ሙሉ አሁን እኳን ኦሬዲ ልትወልድ ደርሳለች። ወደዋ ትንሽ የገፉ እንትን ያለ ይመስላል። የዚህ ሰውዬ ጉድ መቼ ነው የሚያልቀው? መቼ ነው ተይዞ ሰው ይህ ሁሉ ንብረታቸው የሚመለስላቸው፣ መቀጣትስ ያለበት ሰውዬ መቼ ነው ይሄ ሰው እጃቸው የሚገባ? እዛ ሲሄዱ ሌላ ወጥመድ ነው የሚያዘጋጁ፣ እዛም ሲደርሱ ሌላ ነው የሚያዘጋጁ። አለያዛ አለ እኮ ሰውየው ራሱ የሆነ እንደ እባብ ውስጥ ለውስጥ እባብ መሬት ለመሬት ነው የሚሄደው። በቃ እሱ ራሱ ልክ እንደዛ በሉት አስማተኛ የሆነ ሰው ነው። እግዚአብሔር ይገጽጸው የሆነት በመቤቴስ አረመኔ ጨካኝ። እግዚአብሔር ብቻ ይህ ጉዳይ ዘግተውት መስፍን ተያዘ አሸናፊ የተባለው ሰውዬ የተያዘ የሚባልበትን ቀን እግዚአብሔር በቅርብ አድርጎት ይሄ ሁሉ ሰው የእውነት ጭንቀቱ የሚያርፍበት ቀን እግዚአብሔር በቅርብ ያድርገው እንጂ እጅግ በጣም አደገኛና አደገኛ ሰውዬ ነው። በምንም የእሱ ታሪክ ተወርቶ ተወርቶ ተወርቶ የሚያልቅ ነገር አይደለም። በመጀመሪያ ሰውየው እንዴት አይነት ጨካኝ እንደሆነ አሁን በዚች ልጅ አይደለም የምናየው። ማህሌትንም የዛሬ ስንት ቀን ከተይዛ ሳለ እንግዲህ መታሳለ ስታወራ በራሷ እንደበሰምታችኋል ከሱ አርግዛ እንደነበረ ከዛ በኋላ ደግሞ ልጁ እንዳይወለድ ብሎ እንዳስወረዳት ብዙ ስቃይ በሴትነቷ። የሷማ አይወራ። የማሌትማ በጣም ከባድ ነው። የማሌት መስፍን ብቻ ሳይሆን የሚጠብቁት ሁሉ ናቸው ሲጫወቱባት የነበረው እና በጣም ከባድ ነው አንዳንዴ ሴት መሆን ፈተና ነው። ብቻ እኔ እንጃ። የዚች ደግሞ እህታችን እንደው በጣም እኔ እንጃ የሆነት የሚራራ ቢሆን ቢያንስ ሁለት ዓመት አስባችሁታል። አንድ ወር እኮ አይደለም፣ ሁለት ዓመት ሙሉ ነው። እንግዲህ አግቶ ስትወጣ ሲያግቶ ሲመልሷት ልክ እንደ ማነው ስሙ እንደባለፈው ናቴ እንዴት አድርገው ፈልገው እንደወሰዱት ግን መልሶ ለእጃቸው ገብቷል። ግን በዛም ሰዓት በጣም ሰውየው በየቦታው የእሱ ሰዎች ናቸው ያሉት በየቦታው አሁን እንኳን እድሜ ለዘላለም እና ለልውል ተለቅመው ተለቅመው እያንዳንዱ እስር ቤት ነው ያለው። ግን ሰውየው በጣም ምን እንጃ እውነት ከባድ ነው። በጣም ምን እንጃ እግዚአብሔር የስራው ይስጠው። መጨረሻው ሲውል የሚገባበት ቀን እየደረሰ ስለሆነ በቃ አቅለብ ልቦታል። በጣም የሚያደርገው የሚጨብጠው አለ። እግዚአብሔር ደግሞ የነዚህ ሁሉም በእግዚአብሔር ሰምቶ በቅርቡ ተይዞ ፍርድ የሚያገኝበት ቀን እግዚአብሔር ቅርብ ያደርግ። እውነት የቀን ሌሊት ህልሜ እሱ ነው፣ ጸሎቴም እሱ ነው። ተይዞ በተለይ እኔ እኔ እንጃ የእውነት እኔ በጣም ነው ያሳዘነችኝ ልጅቷ። ሴት ስለሆነች አይደለም የምትናገረው፣ ወንትኗ በቃ የደረሰባት ስቃይ ሁለት አመት ሙሉ ታግታ ምግብ በስነ ስርአት ያልበላች፣ በዛ ላይ ሲጫወት ሲፈልግ ሲደበድባት ሲፈልግ። እኔ አሁን ይህ አሁን የሚወለደው ህፃነት ምን ብላ ነው የምትነግረው? እስኪ እንደ እውነት እግዚአብሔር በሰላም ትገላገል በመጀመሪያ መብረቴ ትቅረባት። ግን አባትህ እንደዚህ ብሎ ለመናገር እኳን ለሚወለደው ልጅ ምን ያክል እንትን ከባድ እንደሆነ እኔ እንጃ። ከእንደዚህ አይነት አባት ባይወለድም ይሻላል። እውነት ይሄ አባት ነው እበት ነው፣ አባት ነው እበት ነው እንጂ ምንም አይነት እንትን የሌለው አረመኔ ቀኝ ለሰው ልጅ እርህራሄ የሌለው ገንዘብ ብቻው ወዳጅ፣ ገንዘብ ገንዘብ ገንዘብ ገንዘብ እያለ የት አባቱ። አንዴ አሁን ደግሞ ብዙ ጊዜ ባለፈው ደብረ ብርሃን ሂደው አልነበረም? አሁን ደግሞ ውጭ ነው፣ አንዴ ደብረ ብርሃን ነው። አንዴ በቃ እሱን ለመደበቅ የማደርጉት ነገር የለም፣ ምክንያቱም እየተደረሰበት ስለሆነ በቃ አንተን እያለቀ ነው። በቃ አሁን የመጨረሻው ቀን እየደረሰ ስለሆነ በጣም አቅለብ ልቦታል። የሚያደርገው የሚጨብጠው አጥቷል ሰውየው ሲጀመር ማለት ነው። እግዚአብሔር ደግሞ ያጋልጸው። የእውነት ተያዘ የሚባልበት ቀን እግዚአብሔር በቅርብ ያደርገው። ለማንኛውም ጋዜ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ፕሊዝ ስትገቡ ቪዲዮን ላይክ እያረጋችሁ ጀምሩ። እንዲሁም ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብት ሁኑዳችኋለን። ባይ ባይ።